በኢትዮጵያ እየተተገበረ ያለውን የማክሮ ኢኮኖሚ ማሻሻያ ውጤታማነት ለማስቀጠል የግል የመንግስትና እና ዓለም አቀፍ የፋይናንስ ተቋማት በላቀ ትብብር መስራት እንደሚገባቸው የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ የፋይናንስ ፎረም በአዲስ አበባ እየተካሄደ ነው። በዚህ ጉዳይ ላይ መረጃ ላይ ያደርሰን ዘጋቢያችን አዲሱ ዳዊት በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም አዲሱ፣ እንደምንዋል ክስቲ በፎረሙ የተነሱ ዋና ዋና ሀሳቦችን ንገረን። አመሰግናለሁ ተሾመ አንተም ተመልካቾችም እንደምን ዋላችሁ ማለት እወዳለሁ እንግዲህ ቀደም ሲል አንተም ለመግለጽ እንደሞከርከው የኢትዮጵያ ኢኮኖሚ ፎረም በዛሬው እለት እየተካሄደ ነው የሚገኘው እንግዲህ ኢትዮጵያ የተረጋጋ አካታች እንዲሁም ደግሞ ዲጂታል ኢኮኖሚን ለመገንባት እንዲቻል የኢኮኖሚ ማሻሻያ አድርጋ ወደ ትግበራ ከገባች ቆይታለች እንግዲህ በዛሬው እለት እየተካሄደ ያለው የኢትዮጵያ የፋይናንስ ፎረም ይህን ውጤታማ አድርጎ ለማስቀጠል በሚቻልበት ሁኔታ ላይ ውይይት ለማድረግ ነው ፎረሙ የተጠራው፣ ማለት ነው። እንግዲህ በዚህ ፎረም ላይ የተለያዩ አካላት ናቸው የተሳተፉ ያሉት ከኢትዮጵያ ብሔራዊ ባንክ ከኢትዮጵያ ብሔራዊ ባንክ የፖሊሲ አውጭዎች፣ የግል የፋይናንስ ተቋማት፣ ዓለም አቀፍ የፋይናንስ ተቋማት፣ መንግስታዊ የፋይናንስ ተቋማት እንዲሁም ደግሞ ፖሊሲ አውጪዎችና የኢኮኖሚ ምሁራን በዚህ ፎረም ላይ እየተሳተፉ ነው የሚገኙት። እንግዲህ በዚህ ፎረም ላይ የመክፈቻ ንግግር ያደረጉት የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ መልእክት አስተላልፈዋል። ኢትዮጵያ እንግዲህ አሁን ላይ በፍጥነት እያደገ ያለ ኢኮኖሚ እየገነባች ነው የምትገኘው። ስለዚህ ይህን ኢኮኖሚ ደግሞ በወግ ና በስርዓት መምራት ያስፈልጋል የሚል ሀሳብ አነስተዋል። ይህን ኢኮኖሚ በስርዓቱ ለመምራት ደግሞ የሚያስችሉ የተለያዩ ዘዴዎችን መጠቀም እንደዚሁ ተገቢ ነው የሚል ሀሳብ አነስተዋል። በተለይ ደግሞ ፋይናንስ ስርዓቱን ማዘመን እና በቴክኖሎጂ ማገዝ በጣም ተገቢነት አለው የሚል ሀሳብ አነስተዋል። ይህን ደግሞ የግልና የመንግስት ተቋማት እንዲሁም ደግሞ ዓለም አቀፍ ተቋማት ወደ ዘመናዊነት በመሸጋገር የፋይናንስ ስርዓቱን ማዘመን ይጠበቅባቸዋል የሚል ሀሳብ ነው ያነሱት። እንዲሁም ደግሞ እነዚህ የግል የመንግስት፣ እንዲሁም አለም አቀፍ ተቋማት በቅንጅት በመስራት ኢኮኖሚው የተረጋጋና የሚፈለግበትን አላማ የሚመታ እንዲሆን ማድረግም ይጠበቅባቸዋል የሚል ሀሳብ አነስተዋል። ሌላው ደግሞ የሚመነጨውን ኢኮኖሚ በጥበብ ለመምራት ኢንቨስትመንት አማራጭ ላይ አስፍቶ መዋል ይጠበቃል የሚል ሀሳብ አነስተዋል። በተለይ ደግሞ ሲሆን የስራ እድልን መፍጠር በስራ እድል ተጠቃሚነት ደግሞ የተረጋጋ ኢኮኖሚን መገንባት ይቻላል። ማህበረሰቡም ደግሞ ከሚመነጨው ኢኮኖሚ ተጠቃሚነቱን ማረጋገጥ ይችላል። ስለዚህ የተረጋጋና ማህበረሰቡ ዘንድ የሚደርስ ኢኮኖሚን ለመገንባት ከላይ የተጠቀሱ አማራጮችን በስፋት እንዲሁም ደግሞ በትብብር መከወንና መተግበር ይገባል የሚል ሀሳብ ነው ያነሱት። እንግዲህ የኢትዮጵያ ብሔራዊ ባንክ ገዥ የሆኑት ማሞ ምህረቱ በበኩላቸው ሀሳብ አንስተዋል። ከዚህ በፊት የኢትዮጵያ ብሔራዊ ባንክ ለዓመታት በብቸኝነት ወይም ደግሞ በተናጠል ስራዎችን ለመተግበር ጥረት የሚያደርግ ነበረ። ይህ ግን ውጤት ሊያስገኝ አልቻለም። በተለይ ደግሞ ኢኮኖሚው ላይ የሚፈጠሩ ችግሮች በብዛት በተናጠል በመስራታችን ምክንያት የሚፈጠሩ ነበሩ። አሁን ላይ ግን የግል ተቋማት ዓለም አቀፍ ተቋማት ከኛ ጋር ለመስራት በትብብር መምጣታቸው የተረጋጋ ኢኮኖሚን ለመገንባት ትልቅ ሚና አለው። ስለዚህ በዛሬው ዕለት የሚካሄደው ፎረም ታሪካዊና ትልቅ ውጤት የሚመዘገብበት ይሆናል የሚል ሀሳብ አነስተዋል። እንግዲህ ፎረሙ አሁንም እየተካሄደ ነው የሚገኘው። አጠቃላይ አሁን ድረስ የተነሱ ሀሳቦች ግን ይህን ይመስላሉ። ተሾመ አዲሱ። ዳዊት ከአዲስ አበባ በቀጥታ የስርጭት መስመራችን ላይ ተገኝተህ ላደረስክልን መረጃ ከልብ አመሰግናለሁ።